ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርታችን ከአድማጮቻችን የቀረቡልንን ጥያቄና መልስ ወይም በአል አምልኮትና ጥንቁልና ልዩነቱ ምንድን ነው በሚለው ርዕስ ላይ ዛሬ ሶስተኛ ክፍል እንገናኛለን። ዛሬ የምንማረው ደግሞ እነዚህ በጥንቆላ የተሰማሩ ሰዎች ምን አይነት ሰዎች ናቸው የሚለው እናያለን ማለት ነው። እንግዲህ በዚህ በጥንቆላ የተሰማሩ ሰዎች እጅግ በጣም ብዙ አይነት ናቸው። ነገር ግን ዝሮ ዝሮ አላማው አንድ ነው። እነዚህ በሙሉ በጥንቆላ ዓለም የተሰማሩት መጀመሪያ ከፈጣሪ እየራቁ ናቸው ማለት ነው፣ አጠቃላይ ምክንያቱም ዋናው ዓለማቸው ከፈጣሪ ይልቅ እኛ እናውቃለን ነው ባጭር ስንገልጸው። እነዚህ ደግሞ የተለያዩ ነገሮችን ይጠቀማሉ። አንዱ በሃይማኖት ይጠቀማል፣ አንዱ በመጽሐፍ ይጠቀማል፣ አንዱ በከዋክብት ይጠቀማል፣ አንዱ በተለያየ የሚጠቀሙበት በጣም ረጅም በጣም በጣም ብዙ አይነት ነው ማለት ነው። ነገር ግን ዞሮ ዞሮ ከፈጣሪ ይልቅ እኛ የበለጠ እናውቃለን። ስለዚህ እኛ ከፈጣሪ የበለጠ ስለምናውቅ ወደ እኛ ኑና፣ እኛ እንነግራቸዋለን፣ እኛ የምንላችሁን በሙሉ አድርጉ ነው ማለት እነዚህ በጥንቆላ የተሰማሩ ሰዎች ማለት ነው። ሌላው ጥያቄ ግን እነዚህ ፍጡር የሆኑ ፍጥረታት እንዴት ሁሉን ሊያውቁ ይችላሉ? ነው ችግሩ። እነዚህ ነገሮች እኛም አንጠይቅም። አንድ ሰው ከእሱ የበለጠ ሌላ የሚያውቅበት ሚስጥሩ ምንድን ነው? እንዴት ሊያውቅ ይችላል? በመጀመሪያ እነዚህ ሰዎች የተለያየ መረጃዎችን ይሰበስባሉ። አስቀድሞ ከነሱ ጋርም የሚሰሩ ሰዎች አሉ። ለምሳሌ ለመጥቀስ ያህል በኢየሩሳሌም ንጉሥ ሰለሞን ሰርቶት በነበረው ቤተ መቅደስ ዘመን ጊዜ እውነተኞች ነቢያትና ሐሰተኞች ነቢያቶች ነበሩ። እንግዲህ እንደሚታወቀው በቤተ መቅደስ ውስጥ አውዳዋን ቁርባን በሚያቀርቡበት ጊዜ ከሰማይ እሳት እየወረደ ያንን ቁርባን ያቃጠለው ነበር ማለት ነው። በዚህ ነው እንግዲህ ፈጣሪ ያንን ቁርባን መቀበሉንና አለመቀበሉን ማወቅ የሚችል ማለት ነው። እንደዚሁም ደግሞ በተመሳሳይ ሰዓት ደግሞ እነዚህ በአስማትና በጥንቆላ በተለያዩ ድግምት የሚጠነቁሉ በእውነተኛ ነቢያት ስም የሚጠሩ ሀሰተኛ ነቢያቶች ደግሞ ልክ እንደዚሁ ደግሞ ህዝቡን በአደባባይ ሰብስበው እሳት ከሰማይ ወርዶ እንደሚያቃጥለው አይነት አድርገው ያሳያሉ ማለት ነው። ህዝቡ ልዩነትን አያውቅም። በቤተ መቅደስም ከሰማይ እሳት እየወረደ ሲያቃጥል ያያሉ። እነዚህ ደግሞ በአድ አምልኮት የሚያመልኩትም ደግሞ ከሰማይ እሳት እየወረደ ሲያቃጥል ያያሉ ማለት ነው። ስለዚህ ጠዋት ቤተ መቅደስ ይሄዳሉ፣ ከሰዓት በኋላ ደግሞ ወደ ወዳ ዝረ ወይም ወደ በአድ አምልኮት ቦታ ይሄዳሉ ማለት ነው። ምክንያቱም ሁለቱም እኩል ስለሚሰሩ ዋናው ግን ይህንን የሚያደርጉት ደግሞ በስውርና ማንም ሰው የማያውቅ ነው። ማን ነው? ምን ያደርጋሉ? እንግዲህ እንግዲህ ዛሬ ግልጽ ነው። የተለያዩ ውስጥ ለውስጥ የሚሰሩ የተለያዩ የምድር ዋሻዎች አሉ። በቤተ መቅደሱ በነበረበት ጊዜ እንግዲህ እነዚህ ሐሰተኞች ነቢያቶች እውነተኞችን ነቢያቶች ለመቃወምና ሕዝቡን ከፈጣሪ መንገድ አውጥተው ወደ በአድ አምልኮት ለመውሰድ ስላሰቡ ምን ያደርጋሉ? ይህን ነገር የሚሰሩት በስጉርን ማለት ነው። ለምሳሌ እነዚህ አስተኛ ነቢያቶች ምን ያደርጋሉ? መሬት ለመሬት ዋሻ ይቆፍሩና እዚህ ጠቅላላ በሙሉ ከዚያ በጣም ርቀት በጣም በኪሎ ሜትር የሚቆጠረው ክፍል ሰው በሙሉ ዙሪያውን ነው፣ እና መሬት ነው። እዚሁ ቆፍሩ ይሏቸዋልኝ። እነሱ ከሚፈልጉበት እዚያ ይቆፍራሉ። ከዚያ መስዋዕት አቅርቡ ይላሉ። ከዚያ ያቀርባሉ ማለት ነው። አሁን እንግዲህ ተመልከቱ፣ እኛ ምንላችሁ ፈጣሪ ልኮንን ነው ዝም ብለን አይደለም፣ ተመልከቱ ከሰማይ እሳት ወርዶ እንደሚያቃጥለው ተመልከቱ ብለው ህዝቡን ይሰበሰባቸዋል። ጠቅላላኝ እንግዲህ በአይን የሚታይ ነገር ነው። ከዚያ ህዝቡን ይሰበስባል በሙሉ። ከዚያ በርቀት በጣም በርቀት ቦታ ሰው ከማይደርስበት ቦታ አንዱ ዋሻ አለ፣ ውስጥ ለውስጥ ገብቶ እሳት ይዞ የሚያቃጥልና ያ ሰዓት ልክ ከሰማይ እንደወረደ አድርገው የሚያሳይ እንትን ይፈጥራሉ ማለት ነው። ፈጥሯል ማለት ነው ዋሻ። ያ ዋሻ ግን ለሰው አይታይም። የሚታየው ለእነዚያ ለሀሰተኞች ብቻ ነው። እነሱ ናቸው የሰሩት። ስለዚህ በዚህ ምክንያት ህዝቡ ከዚያም ፈጣሪም ያገለግላል በአዳም አምልኮት የሚያመለክታ ማለት ነው ያገለግለ ማለት ነው። እንግዲህ በዚህ ጊዜ ነው ነቢዩ ኤልያስ ይሄ ነገር በዚህ መቀጠል አይችልም፣ ፈጣሪንም በአዳም አምልኮትንም ማምለክ አንችልም። ስለዚህ ህዝቡ አንዱ መምረጥ አለባቸው፣ ወይም ፈጣሪን ያገልግሉ፣ ወይም በአዳም አምልኮትን ያገልግሉ። ከሁለት ሰርግ መዝለል አይቻልም በማለት በመጽሐፈ ነገስት ላይ በምዕራፍ 18 ላይ የምናገኘው ነው። ከዚያ ተጽፏል ማለት ነው። ስለዚህ ነቢዩ ኤልያስ ምንድን ነው ያደረገ? ህዝቡን ሰበሰበና ይህን ነገር ማስቆም አለብኝ ብሎ ከነሱ ወደ ካርሚ የሚባል ቦታ ህዝቡን ጠቅላላ ንጉሱም ጠቅላላ በሙሉ ይሰበስብና አዋጅ አውጆ ሁሉም እነዚያ የባዕድ አምልኮቶች ወደ አራት መቶ ሀምሳ የሚሆኑ የተለያየ ባዕድ አምልኮት የሚያመልኩትና ህዝቡን እሳትኛም ከሰማይ እናወርዳለን እኛ እውነተኞች ነቢያት ነን ብለው ህዝቡን ስለሚያሳስቱና ህዝቡን በሙሉ ስለወሰዱት እና ይህ በዚህ ከቀጠለ ደግሞ ህዝቡ ፈጣሪ ስለሚቆጠውና ከሀገሩ ስለሚያባረረውና ቤተ መቅደስም ስለሚቃጠል አስቀድሞ ይህንን መከላከል አለብኝ በማለት ይህንን አዋጅ አሳውጆ ይሰበሰባሉ ማለት ጠቅላላ በሙሉ አስማተኞችም። እሱም ስለዚህ እሱ እኔ ብቻ እውነተኛ ነቢይ ሌሎች በሙሉ ሐሰተኞች ናቸው፣ ዛሬ ይህንን ደግሞ ለይተን እናውቃለን በማለት ሁለት ለመስዋዕት የተዘጋጁ ላሞችን አዘጋጃል ያዘጋጃል ማለት ነው። አንዱ ለእኔ አንዱ ደግሞ እነሱ ያዘጋጁ። ስለዚህ እነሱ ብዙ ስለሆኑ መጀመሪያ እነሱ ያዘጋጁ እና መስዋዕት ያቅርቡ እና ከሰማይ እሳት ወርዶ የሚበለው ያ እውነተኛ ነቢይ ነው። ከሰማይ ወርዶ እሳት ያልበለው ደግሞ ሐሰተኛ ነቢይ ነው። በዚህ ውል እንግባ ብሎ ውል ያስገባቸዋል። በዚህ ተስማሙ። ስለዚህ እናንተ እንግዲህ ብዙ ስለሆናችሁ እኔ አንድነኝ እናንተ ደግሞ አራት መቶ ሀምሳ ናችሁ። ስለዚህ እናንተ ብዙ ስለሆናችሁ እናንተ አቅርቡ የምትፈልጉት ጊዜ በጣችሁ አቅርቡ ይላቸዋል። እሻሉ እነሱ አቀረቡ ማለት ነው። እንደተለመደው ያንን አንድን ሰው በውስጥ በዋሻው ይልኩትና እኛ ይህንን ስናደረግ አንተ ከታችሁና እሳቱን ለኩስ ብለው ክብር ይታድርገው ይልኩታል ማለት ነው። ከዚያ በውስጥ ውስጥ ዋሻ ሄዶ እዚያ እሳት በሚለኩስበት ጊዜ እባብ ያመጣ ይመጣና ያንን ሰው ይገለዋ ማለት ነው። ከዚህ ከላይ ያሉት ደግሞ በሚያውቁት ኮድ መሰረት ያንን ባዳም ልኮትን በማምለክ እሳቱ እንዲወርድና እንዲያቃጥል ለሕዝቡ ለማሳየት ሲሉ ብዙ ጸሎት ያደርጋሉ ማለት ነው። ግን ሊሆን አልቻለም። ከዚያ ነቢዩ ኤልያስም ይህን ስለሚያውቅ ምናልባት አምላካችሁ ተኝቶ ይሆናል ወይም እንቅልፍ ይዞት ይሆናል እና በደንብ ጩሁ፣ ከፍላችሁ ጩሁ፣ ድምፃችሁን ከፍ አድርጋችሁ ጩሁ፣ ላይሰማችሁ ይችላል በማለት ቀልድ ጭምር ይቀልድባቸው እንደነበረ ይነግረን ማለት ነው። ምክንያቱም እሱ ያ እባብ ነድፎ እንደነደፈው ያውቃል። ሁለተኛ እውነተኛ ነቢይ ነው። እነሱ ደግሞ ውሸተኛ ነቢያቶች እንደሆኑ እሱ ያውቃል። ህዝቡ ግን አያውቅም። ህዝቡ በምን የሚያውቀው ነገር የለም። ያም እንደዚያ ሲያደርግ ያደርጋል። ይህም እንደዚ ለ ጠንቋቹ እንደዚያ ናቸው። የታመሰው ሲድን ያሉ ከዚያም ደግሞ ሲድኒ ያሉ። ስለዚህ ምን ልዩነት አለው? ግን በተለያዩ የድብቅ ምስጢሮች አይነት እንደሚያደርጉት ህዝቡ ያውቅም። ስለዚህ ነቢዩ ኤልያስ፣ ስለዚህ ድምፃችሁን ከፍ አድርጎ አሁንም ፈጣሪ አምላካችሁ አይሰማም። በደንብ አድርጋችሁ ጩሁ ይላችኋል። እነሱ የበለጠ በጣም ሲጮሁ የሚሰማ የለም። ለዚህም ነው አንዱ ትልቁ በአይሁድ እና በዓለም ህዝቦች ዘንድ በአይሁድ ጸሎት የሚጸለየው እጅግ በጣም አጠገብ ያለ ሰው እንኳን አይሰማም። በሌሎቹ ዓለም እምነቶች ዘንድ ደግሞ ጸሎት የሚጸለየው እጅ በጣም ከፍ ባለ ድምፅ ነው። አንዳንድ ደግሞ በማይክራፎን። ይህም ከዚያ የመጣ ነው ይባላል። ምክንያቱም ፈጣሪ ጋር ለመገናኘት ብዙ ከፍተኛ ድምፅ አያስፈልግም። በቀጥታ እኛና እርሱ እጅግ በጣም ዝቅ ባለ ድምፅ በመነጋገር መገናኘት እንችላለን ማለት ነው። ከፈጣሪ ውጭ የሚያመልኩት ደግሞ ከፍ ባለ ድምፅ ይጮሃሉ ማለት ነው፣ ወይም ድምፃቸውን ከፍ ያደርጋሉ ማለት ነው። እንግዲህም ከዚህ ከነቢዩ ኤልያስ ድምፃችን ከፍ አድርጉ ተኝቶ ይሆናል ብሎ እነዚህን በዓል አምልኮት የሚያመልኩትን ሲቀልድልባቸው የሚያሳይ ነው ማለት ነው። ስለዚህ እነዚህ ባዕድ አምልኮቶች ወይም በጥንቆላ ወይም በተለያየ ነቢያት ነን የሚሉ ሰዎች የሚጠቀሙበት በዚህ አይነት ዘዴ ነው ማለት ነው። ህዝቡ አያውቅም፣ እነሱ ግን በስውር የተለያየ አይነት አላቸው ማለት ነው። ዋናው ህዝቡን እነሱን ትክክለኞች ናቸውና እነሱ ደግሞ የሚሉትን ህዝቡ የተቀበለ በተግባ እንዲያደርገላቸውና ከአንድ ከፈጣሪ በፈጣሪ እንዳያመልክ ለማድረግ ነው ማለት ዋናው ቅዱ እናለሙ። ስለዚህ ህዝቡን በፈጣሪ እንዳያመልክ ካረግ በኋላ ህዝቡ ደግሞ እነሱን እንዲያመልካቸው ያደርጋሉ ማለት ነው። ከዚያ በኋላ ህዝቡ ወደ እነዚህ ሰዎች ይጸልያል። ከሞቱም ወደ መቃብራቸው ይሄዳል። በህይወት ካሉም ወደ ቤታቸው ይሄዳል። ጸልዩልን፣ እንደዚህ ያስፈልጋ ምናምን ይላሉ፣ ይሄዳሉ። ግን ምንም ነገር የለም። እነሱ ደግሞ እንጸልይላቸዋለን፣ ይህን አድርገን እናደርግላቸዋለን፣ ይህን ገንዘብ አምጡ፣ ይህን አድርጉ ይሏቸዋል። ይሰጣሉ። መጨረሻ ላይ ግን ምንም ነገር የለም። ማን ነው? ስለዚህ ወደዚህ ሁሉ እንሄዳለን። ማን ነው? ነገር ግን የሚፈውስ የለም የሚያድንም የለም። ስለዚህ ወደ እነዚህ አይነት ሰዎች ቦታ የሄደ ሰው መጨረሻው በሰው እምነቱን በሰው ላይ ስላረገ በፍጡራን ላይ ስላረገ ፈጣሪ ደግሞ ወደ እነሱ ሄድክ እነሱ ያድኑህ በሆነ ይተዋል ማለት ነው። ስለዚህ ይህ ሰው ወይም እቺ ሴት ገንዘቡን የሚያጣል ህይወትን የሚያጣል ከፈጣ የሚልቃል ባዕድ አምልኮትን እንዳመለከ ይሞታ ማለት ነው። ስለዚህ እነዚህ የጥንቆላ ዋና አላማም ይህ ስለሆነ ከእነዚህ ሰዎች መጠንቀቅ እንዳለብን ይህ ኦሪት አስተምረናል ማለት ነው። እነዚህ ደግሞ የተለያዩ የኦሪትም ሊቃሉ የኦሪት ሊቆች ያልሆንም አሉ የተለያየ ሰዎችም አሉ ማለት ነው። ወደዚህ ወደፊት ደግሞ ወደ እነዚህም በመሄድ እንማራለን ማለት ነው። እንግዲህ ብዙ አይነት ነው። በጋብቻም የክፍላቸው አይደለም የክች ክፍላቸው ነው የሚለዋሉ የከሌ መቃብር ያደና የሚለዋሉ እገሌ እንደዚህ እነዚህ እነዚህን ሁሉ ወደፊት በዝርዝር የምናያቸው ናቸው ማለት ነው። ምክንያቱም እነዚህ በጣም ብዙ ችግር ፈጥረው ስላሉ ማለት ነው። ዛሬም እና የዛሬው ትምህርታችን በዚህ ያበቃል። በሚቀጥለው የወር ትምህርታችን ላይ እስከምንገናኝ ለጊዜው በደህና ቆዩ። ይህንን ትምህርት በዚህ አይነት ችግር ውስጥ ላሉ ሰዎች ይጠቅማቸው ዘንድ ሸርና ኮፒ ልንክ እንድታደርጉና ይህንን ትምህርት በማየትና ነገር ራሳቸው እንዲጠይቁና ከነዚህ ሐሰተኞች ጠንቋዎችና ነቢያቶች ከሚሉ ሰዎች ራሳቸውን ያድኑ ዘንድ ይረዳጀው ዘንድ ወደ እነሱ ዘንድ ይደርስ ዘንድ እንድትተባበሩ በትናን ጠይቃ ልማት ነው። እንግዲህ ሁሉም ሰው አስተማሪ ነው። ሁሉም ሰው መልካም ነገር ማድረግ በፈጣሪ ዘንድም ሆነ በሰው ዘንድ እጅ በጣም ጥሩ ልማት ነው። ብዙ ሰዎች ይህንን ለይቶ ስለማያውቁ እንዲያውቁና እንዲጠነቀቁ ማድረግ የሁሉም ሰው ኃላፊነት ነው። ማን ነው? ለሰው ልጅ ገንዘብ ብቻ አይደለም የሚረዳው እውቀትም ነው። ነገሮች እንዴት እንደሚሆኑ አስቀድሞ መረጃ ካለው ከነዚህ ሰዎች ከመታለልና ራሱን ችግር ውስጥ ከማስገባት ያድነዋል ማለት ነው። ከዚያ በኋላ እሱም ከእሱም ድኖ ሌሎችንም ሰዎች የተለያዩ ችግሮች በማውጣት ሊያድናቸው ይችላል። እና ይህን እንድተባበሩ በትና እንጠይቃለን። ሁሉም የሰው ልጆች በፈጣሪ ዘንድ እየተወደድንን፣ ስለዚህ ሁሉም ሰው ሁሉንም ሰው መርዳት አለብን ማለት ነው። በተለያዩ ነገሮች ሰው በገንዘብ ብቻ አይደለም የሚረዳው በተለያዩ ነገሮች በተለያዩ ምክሮች። ሁሉም ሰው መርዳት እጅ በጣም ትልቅ ጥርቅ ነው ማለት ነው፣ በፈጣሪም ዘንድ በሰውም ዘንድ ማለት ነው። ስለዚህ ምንጊዜም ቢሆን ወገኖቻችን አንዱ አታላይ ሌሎች ሰዎች እንዲያታላቸውና በተለይ ለፍተው ደክመው ያገኙትን ገንዘብ ምንም ነገር ያልደከመበት ሰው ወስዶ በተለያየ ነገሮች አማካኝነት ገንዘባቸውን ሲወስድባቸው እጅ በጣም ያሳዝና ማን ነው። ለዚህ ነው በሀብታ ለረካ ካሙካ እያንዳንዱ ሰው እንደ ሳራሳ አርገህ ውደድ የሚለውም አንዱ ትምህርት ይህ ማለት ነው። ስለዚህ ይህንን ትምህርት ሌሎችም እንግዲህ በተለያየ የሚዲያ አይነት አለ፣ በዚያም የምሰሩ ሰዎች ስላሏቸው ወደ እነዚያ ሰዎች ብታስተላልፍላቸው እጅ በጣም ይጠቅማቸዋል ማለት ነው። ስለዚህ ሰው ራሱ ለፍቶ ያገኘውን ገንዘብ ብቻ መጠቀም አለበት ማለት ነው። ሌሎች ሰዎች ለፍተው ደክመው ያገኙትን ገንዘብ ወስዶ ቢጠቀም መጨረሻ ላይ ለእሱም ቢሆን መጨረሻ ላይ ጉዳት ነው ማለት ነው። ስለዚህ የሌሎችም ሰዎች ሀብትና ንብረት መውሰድ ጥሩ አይደለም ማለት ነው። በተለያየ አይነት አማካኝነት ሰዎች መውሰድ ማለት ነው። ስለዚህ ወደፊት ወደፊት በዚ ጉዳይ እንመራለን። ለአሁኑ ግን በዚህ በቃን። በሚቀጥለው የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩካ አሉና ይሎላም አሜን፣ በአሜን